ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ካርቴልና እንዲሁም ደግሞ ቱርካን ለመጋባት ወስነው ነው። የጋብቻቸውን ፍቃድ ደግሞ አቶ ሳዲክ አባቷ እንዲፈቅድላቸው በተቀጣጠሩት መሰረት ተገኝተዋል። የቱርካና ክስት ሁሉም ተገኝተው ቁጭ ብለው እየተጠባበቁ ነው። በመጨረሻም ካርቴል ይናገራል። አቶ ሳዲክ መጀመሪያ በእውነት በጣም እድለኛ ነኝ ብዬ መናገር እፈልጋለሁ። በእውነት የዚህ ቤተሰብ አባል በመሆኔ በጣም ደስተኛ ነኝ። አመሰግናለሁ ልጄ እያለ ሳዲክም ይናገራል። የልጄ ቀጣሪ አሰሪዋ ስለሆንክ በእውነት በስራችሁን በጣም መታቆሩ ነበራችሁ አቶ ካርቴል ጥሩ ስበና እንዳለ በደንብ ሰምቻለሁ። እሱንም ደግሞ በአይና ቻ አረጋግጫለሁ። እኔ ለአንድ ቀንም ቢሆን መጥፎ ነገር አይቼብህ አላውቅም ካርቴል፣ ታማኝነት፣ እንዲሁም ደግሞ ሰው አክባሪነት በጣም ደስ የሚል ነው። ካርቴልም ይናገራል። መጀመሪያ ቱርካን እና እኔ በጣም ጥሩ ጓደኛሞች ነበር። አውቃለሁ ልጄ፣ አውቃለሁ ልጄ። ቱርካን በጣም አስከፊ ጊዜዎችን እያሳለፈች ነበር። በአንተ እርዳታና በአንተ እገዛ ከፈጣሪ ጋር ተደምሮ አሁን በእግሯ አቆማለች ልጄ። ያም መጥፎ ጊዜ ያልፈዋለች፣ ጠንካራ ሆናለች። ምስጋና ላአንተ ይገባሃል ካርቴል። አንተ ስላገዝ አሁን ሙሉ ትኩረቷ ስራ ላይ ብቻ ነው። በነገራችን ላይ አቶ ሳዲክ እንደዛ ከሚባል እርስ በርሳችን የተደጋገፍ ነው። ሁለታችንም ቁስል ነበረብን፣ ተጋግዘን ያንን ነገር አሽረኗል። በተለይም ደግሞ የቱርካን ልጅ ደፍኔ፣ በእውነት እልሃለሁ አቶ ሳዲክ ወደ ህይወት እንድመለስ አድርጋኛለች። እዛን የደስታዬ ምንጭ ሆናለች። የቱርካን ልጅ እያለ ካርቴል ሲናገር፣ ቱርካን ማሰብና ማሰላሰል መቆዘም ትጀምራለች። በእውነት እልሃለሁ ደፍኔ ማለት ለአጣኋት ለልጄ የምትክነች ሆነች። እኔና ቱርካን ተመሳሳይ ቁስል ነበረን እያለ እምባው ቅርር እያለ ካርቴል የሚናገራል ይሆናል አግስቷም፣ የዚህን ጊዜ በወግና በማድረጋቸው መሰረትም ለባሏ ቡና ማፍላት ስላለባት ትናገራለች። ቱርካን ብርግ በይና ቡና ነገር ይዘሽኔ፣ ለካርቴል እያለች ስትናገር ከተቀመጠችበትም ልትነሳ ስትል አቶ ሳዲክም ይናገራል። ነዛት ምን እያልሽን ያለሽው የምን ቡና ነው? ይኸው ሻይ እየጠጣን አይደለም? ብሎ ባህላቸውን የሚያዘውን ነገር ሲያስቆሙም ሁሉም ይደነግጣሉ። ቱርካንም ተደነግጣለች። ግራ የተጋባ ካርቴልም ይናገራል። አቶ ሳዲቅ፣ ወደዚህ ቤት የመጣሁበት ምክንያት የታወቀ ይመስለኛል። መቼም በቀጠሯችን መሰረት የተገናኘንበት ነገር ግልጽ የሆነ ይመስለኛል። አቶ ሳዲቅ፣ ፍቃድህ ከሆነ ቱርካንን አግብቼ ልጅህን አግብቼ ቤተሰብ መመስረት እፈልጋለሁ። ከእሷ ጋር በደስታ መኖር እፈልጋለሁ። ሳዲቅም ዞር እያለ ቱርካንን ይመለከታል። አንድ ጊዜ ካርቴልን ከተመለከተ በኋላ አቶ ካርቴል ይህን አሁን የተናገርከውን ነገር አንተም አልተናገርከው እኔም ብሆን አልሰማሁትም ብሎ ሲናገር ሁሉም እየደነገጡ ቱርካንና ካርቴልም በጣም ደንግጠው ይተያያሉ። ነገር ግን እኮ አቶ ሳዲክ፣ አቶ ካርቴል እባክህ ይህን ነገር አትቃውም፣ ይሄ ውሳኔ የመጨረሻ ውሳኔ ነው። በቃ ከልጄ ጋር እንድትጋቡ አልፈቀድኩም፣ ጋብቻውን አልፈቀድኩም እያልኩ ነው ብሎ ሲናገር ሁሉም እየደነገጠ፣ ካርቴልም የሚይዝ የሚጨብጠውን ያጣል እየደነገጠ የቱርካንም አባዬ በመጨረሻም ካርቴል ቁርጡን ካወቀ በኋላ በሩን ከፍቶ ወደ ውጭ ይወጣል። ቱርካንም እየሮጠች ትከተለዋለች። ካርቴል እባክህ፣ እንደዚህ ሆነ ተናዳ አትሄድ፣ እባክህ። በእውነት እላለሁ በጣም ነው የማዝነው። አባዬን አናግረዋለሁ እኔ አረጋገዋለሁ አሳምነዋለሁ። ይኸውልህ አባዬ ኖርማል አይደለም አሁን፣ በጣም ግራ የተጋባን የተጨነቀ ሰው ነው። ስለዚህ ያስባል። ቱርካን ቱርካን፣ እኔ አልገባኝም። ይኸውልህ የመጣሁበት ወደ እናንተ ቤት የመጣሁበት ጉዳይ እኮ ግልጽ ነው አባትሽ በደንብ አድርጎ ያውቃል አስቦበታል አይደለም እንዴ ለምን እንደመጣሁ ያውቃል አባትሽ ለማንኛውም ቱርካን በኋላ ቁጭ ብለን እናወራለን ብሎ ተናግሮ ወደ መኪናው በፍጥነትም ይገባል እቤት ውስጥ የቀሩት የቱርካን አክስት እየተናደደችም ትናገራለች ሳዲክ ምን ሆኗል ምንድነው እሱ ለምንድን ያልወደድከው ካርቴል የሚባለውን ሰው ቅልብጭ ያለ ሰው ነው ስራ አለው ፀባዩ በጣም ቆንጆ ነው ታማኝ ነው ለፈጣሪ ብለህ እንዴት እንደዚህ ታደርጋለህ ሳዲቅ ቱርካንስ ከዚህ የተሻለ ሰው ማንን ነው የምታገኘው ንገረኝ ምን አይነት ደስ የሚል ቤተሰብ እንደሚገነቡ አስበዋለ ወይ ሳዲቅ ነዛት ይውልሽ እኔ ቁርጡን ተናግሬያለሁ በቃ የሚሆነውን ነገር ይሆናል አልኩ የማይሆነውን ነገር አይሆንም ብያለሁ ምንም የሚቀየር ነገር የለም አይሆንም ካልኩ አይሆንም ነው በቃ አይደለም እንዴ በእውነት በእውነት ሳዲቅ ወንድሜ ዛሬ በጣም ያሳፈርከኝ ምንም የሚያሳፍር ነገር ተናገርኩ ምን ያሳፍራል ንገረኝ ልጅን መርቄ እንድሰጠው ጠየቀኝ አይሆንም አልኩ፣ በቃ አልተስማማሁም። ምን ያሳፍራል ይሄ? ቱርካንም በፍጥነት ወደ ውስጥ ገብታ ይገናኛሉ። አባዬ በፍጹም ሊገባኝ አልቻለም። ለምንድን ነው እሱ እንደዚህ ያደረገው? ካርቴል እዚህ የመጣበትን ጉዳይ በደንብ አድርገህ ታውቃለህ አይደለም እንዴ? ለጋብቻ ሊጠይቅ እንደሆነ ታውቃለህ። ለምንድን ነው እንደዚህ አይነት ምላሽ የሰጠው? ለምንድን ነው እሱ የጠራኸው? ልጅን አልሰጥህም ለማለት ከሆነ ለምን ጠራው? በቤት ድረስ እስኪመጣ ለምን ዝም አልከው? ትክክል ነው የተናገርሽው። ጠርቼዋለሁ ቤት እንዲመጣ እፈልጋለሁ። ምክንያቱም ትክክለኛውን መልስ ከእኔ ከአባትሽ እንዲሰማ ስለምፈልግ ነው። በመጨረሻም ትክክለኛው መልስ የማይሆን መሆኑን ነገድለዋሉ። ይሄ ጉዳይ ተዘጋ በቃ። አባ ይውልህ ለማንኛውም ወደ ድርቅም ጠላህ። እኔ እና እሱ ውሳኔ ወስነናል። ነገር ግን ያንተን ምርቃት እንፈልግ ነበር። ከዚህ በተጨማሪ ያንተን ፍቃድም እንፈልግ ነበር። ለዛ ነበር የመጣው በባህላችን መሰረት በስነ ስርዓት ይሁን ብለን ነው ጉዳዩ እንጂ እኔ እና እሱ ወስነናል እንደምንጋባ። እየተገረመም ይመለከታታል። ስለዚህ እያልሽኛለሽው እናንተ ተሰብስባችሁ ቁጭ ብላችሁ ወስናችኋል፣ የእኔ ምርቃት እንዲሁም ደግሞ የእኔ ውሳኔ ምንም ነገር አያስፈልግሽም ማለት ነው። አይደለም ልጄ። አንቺም እኮ ልክ እንደ ደሪያ ነሽ ማለት ነው። ደሪያ በምስጢር አይደል ያገባችሁ ለእኔ ሳታናግር የኔ ፍቃድ ሳይጠይቅ የኔ ምርቃት ሳይጠይቅ ከደሪያ በምን ተለየሽ ታዲያ? አባዬ ይበቃሃል። እኔ ስለ ደሪያ አይደለም እያወሩ ያለሁት። ኤው ልጅ ቱርካን ካርቴል ማለት በጣም ጥሩ ሰው እንደሆነ በደንብ አድርጌ ያውቃለሁ። በጣም ጥሩ ነገርም ለአንቺ አግዞሻል፣ ብዙ ነገር አርጎልሻል። ይህን ነገር እኔ መካድ አልችልም። ይኸውልሽ፣ እኔ በልጁ ደስተኛ ነኝ። ነገር ግን የማይሆን ህልም አያስፈልግሽም። ይኸውልሽ ከእሱ ጋር አብሯችሁ ብትኖሩ ተጋብታችሁ አንቺ በፍጹም ደስተኛ አቶኝም። ምን እያልክ ነው ያለው? አባዬ ለምድሮ ደው ደስተኛ ማልሆነ የቱርካና ከስትም እየተናደደ ትናገራለች። ወንድሜ ሳዲክ ምንድነው እሱ? አንተ የወደፊት እጣ ፈንታን መናገር ጀምርሃል? አባዬ ንገሪ፣ ለምድሮ ከካርቴል ጋር ብጋባ ደስተኛ ማልሆነ? ምክንያቱም ይኸውልሽ ለአንድ ሰከንድም ቢሆን ሶመርን ትረሺዋለሽ ብዬ በፍጹም አላስብም እኔ። እሱን አትረሺውም መቼም ቢሆን ጭንቅላትሽና እንዲሁም ደግሞ ልብሽ ሙሉ ለሙሉ የሶመር ነው። አባዬ ይኸውልህ፣ ሶመር ሞቷል። በቃ እንደ ሞተ ሰው ነው። በእኔና በሱ መካከል ምንም ነገር የለም። ሞቷል። እሱ በእኔ ህይወት ውስጥ የለም፣ ሶመር የሚባል ሰው። የእሱን ጉዳይ ከዘጋሁት በጣም ረጅም ጊዜ የሆነኝ። ልጅ እንደዛ ብለሽ ራስሽን እያሳመንሽ እንጂ በፍጹም እንደዛ አይደለም። ልብሽን ደግሞ በዚህ መልኩ ማሸነፍ አትችይም። እስኪ አንድ ቀን እንኳን አስቢ አሁን ብትገናኙ ከሶመር ጋር ብትገናኙ፣ አንድ ቀን እንደዚህ አይነት ህይወት ውስጥ ገብተሽ ንገሪኝ። ይህን ውሳኔ ወስነሽ ጭንቅላትሽን ከግድግዳ ጋር አታጋጅም። አባይ፣ አትሳሳት። ሶመር የራሱን ህይወት ወስኗል። ምርጫውን ወስኗል። ከአምስት ዓመት በፊት ወስኗል። ቢመጣ ባይመጣ፣ እኔ ከዚህ በኋላ ስለ ሶመር ምንም ነገር አልጨነቅም። ለሱ እንጥፍጣፊ እንኳን ስሜት የለኝም አባይ፣ በፍጹም እኔ ውስጥ የለም እሱ። ለምንድነው ይህን ነገር ማትረዱኝ? ሶመርን ረስችኋለሁ እያልኳችሁ ነው ያለሁት። በሌላ በኩል ከኪራዝ ጋር ሆኖ ሌላ ሀገር ልጁን እየተንቀባከበ ነው። ሶመር ልጁን ካስተኛ በኋላ በሀሳብ ሙዶ ኋላ እየተበሰለሰለ፣ ሶመር ይመለሳል ለመጨረሻ ጊዜ ቱርካንና እንዲሁም ደግሞ ሶመር ከመለያየታቸው በፊት እርስ በርሳቸው የተነጋገሩትን ነገር ያስታውሳል። ቱርካን በሩን ጥርቅም አድርጋ ይዛ እየተበሳጨችም ግራ እየተጋባችም ትናገራለች። እባክ ሶመር እባክ እባክህ ጥለህኝ አትሄድ። መሄድ የለብህም ሶመር፣ እባክህ እኛን ጥለህ መሄድ የለብህም። ምንም ማድረግ አልችልም ቱርካን፣ መሄድ አለብኝ። ከዚህ ውጭ ሌላ ምንም አይነት ምርጫ የለኝም። ለሌላ ሀገር ልጄን ይዤ ኪራዝን ይዤ መሄድ አለብኝ። ቱርካን፣ ከዚህ ሀገር መሄድ አለብኝ። እዚህ ሀገር እቆይ ከሆነ ቱርካን፣ በዚህ መልኩ እቆይ ከሆነ አንድ ቀን ሚኔን መግደል አይቀርም፣ ሚኔን እገላታለሁ። የውልሽ ልጅን ኪራዝን ማሳደግ አልችልም። የውልሽ እሷ በፍጹም ማሳደግ አልችልም። እኔ እኳለሁ እኔ ያለሁን ያለሁ ሶመር፣ እኔ ማሳደግ ይችላሉሁ የእኛን ልጅም እንዲሁም ደግሞ ኪራዝን ማሳደግ እችላለሁ። እኔ እናት ሆናታለሁ። በእውነት እልሃለሁ፣ ኪራዝን ከልጄ በፍጹም አለያትም። እኩል አሳድጋችኋለሁ፣ እኩል እናት ሆናለሁ። ባክ ለደፍኔ፣ እንዲሁም ደግሞ ለኪራዝ። በእውነት እኔ ቃል ገባልሃለሁ፣ ሁለቱንም በኩል ዓይን ነው የምመለከታቸው። እኔ አልነጥላቸውም፣ እርስ በርሳቸው እየተዋደዱ ያድጋሉ። እህትማማቾቹ ነው መቼም ቢሆን አይለያዩም፣ የሚውሉት ሶመር። አያሳዝኑም ወይ? አንድ ላይ መሆን የለባቸው ሶመር ባክ እኔ እናንተ ብዙ ፈተናዎችን አልፈናል። ይህንንም ትልቅ ፈተና እናልፈዋለን። እባክህ ሶመር መሄድ የለብህም። ቱርካን እኔ ከዚህ በኋላ ይህንን ነገር መቋቋም አልችልም። እኔ ምንን መቆጣጠር አልቻልኩም። በቃ ስትፈልግ እኔን ታግተኛለች፣ ስትፈልግ ልጄን ትነጥቀኛለች፣ ስትፈልግ ወደ ሌላ ሀገር ለመሄድ ታስባለች። ልጄም እየተሰቃየች ነው፣ እኔም እየተሰቃየሁ ነው። አንድ ቀን ደግሞ በዚህ መልኩ ከቀጠን እኔ ሚኔን መግደል አይቀርም ይሄ ብቻ እኮ አይደለም ይወልሽ ልጅቷ ጤነኛ አይደለችም ሚኔ ጤነኛ አይደለችም እብድ ነች እያልኩሽ ነው እሷ እያሽከረከረች ያለችው መኪና ታውቂያለሽ ምን አይነት አደጋ ሊደርስበት እንደነበር ፈጣሪ አትርፏት ነው እገደል ላይ ተንጠልጥሎ ነበር እያሽከረከረች የነበረው መኪና ልጅ እዛ ውስጥ ነበረች ልጅን ትገልብኛለች ወይ ደግሞ እኔ እሷን እገላታለሁ ስለዚህ እኔ በፍጹም እዚህ ሀገር መኖር የለብኝም የመኪና አደጋ ከደረሰባት በኋላ ያንን መኪና በሩን ገንጥዬ በራሴ እጅ ነው ልጅን ያተርፍኳት እኔን ነኝ ያዳንኳት ልጅን እኔ ከዚህ በኋላ ልጅ ትሞታለች እያልኩ እየፈራሁ ወይም ደግሞ ልጅን ትቀኛለች እያልኩ እየተሳቀቁ መኖር አልችልም። ምን መቸም ቢሆን እኔም መፈተኗን በፍጹም አታቁምም። ስለዚህ ምን እያልክን ያለው ሶመር? ምንድነው ማድረግ ያለብን? እሺ ንገረኝ። እኛስ ምንድነው ምን ሆነው? ለልጅስ አታስብም? ለደፍኒ ለልጅህ አታስብም ወይ? ንገረኝ። ያንተ ልጅ አደለችም ወይችስ ቱርካን አንችንና ልጄን ይዤ የምሄድ እፈልግ ነበር። ከኔ ጋር አብረን እንሄድ እያልኩሽ ነው። ነገር ግን አልሄድም አልሽኝ፣ ከዚህ ሀገር አልሄድም አልሽኝ። ምን እያልክ ነው ያለው ሶመር? እኔ እንዴት ነው ከዚህ ሀገር የምሄደው? በሚኒ ምክንያት እኔ ህይወቴን መቀየር አለብኝ? ንገረኝ። የምኖርበትን ሀገር መቀየር አለብኝ? እናቴን አጥቻለሁ። ይኸውልህ ሞታለች እናቴ። አባዬ ደግሞ ብቻውን ነው የሚኖረው። በብቸኝነት እየተሰቃየ ነው ያለው። ከጎኑ አንድ ሰው የለውም አባዬ። ዶኑሽ ከጎኑ የለችም። ደርያን ብትሆን ጥላ ሄዳለች። የት እንዳለች እንኳን ደርያ አድራሹ አይታወቅም። ማንም ሊያገኛት አልቻለም። ደርያን በዚህ ሁኔታ ውስጥ ሆኖ እንዴት ነው አባዬን ጥዬ የሚሄደው? ንገረኝ። አንድ ሰው የለውም። አብረን እንሄድ እንዴት ትለኛለህ? ሶመር፣ እኔ በፍጹም መሄድ አልችልም ከዚህ ሀገር። ይህን ውሳኔ ደግሞ የምትወስን ከሆነ በልጅ በዲፍኔ ላይ እየወሰንከው ውሳኔ መሆኑን እንዳረሳ ሶመር በፍጹም እንዳረሰ። እንዴት እንኳን ትንሽ አታዝንላትም? ለልጃችን ንገሪን ሶመር። ኤውልሽ ዴፍኒ በጣም እድለኛ ልጅ ነች፣ እንደ አንቺ አይነት ጠንካራ እናት አላት። አንቺ እስካለች ድረስ ዴፍኒ ምንም አትሆንም። በስነ ስርዓት እንደምታሳድጊያት እኔ በጣም እርግጠኛ ነኝ። እንደ ኪራዝ እድለቢስ አይደለችም። ደፍኒ በጣም እድለኛ ነች፣ አንቺ አለሻት። እየተባባሉ ሲጨቃጨጉ ደፍኒ ከእነሱ ፊትለፊት ላይ እየዳችም እየተጫወተችም ነበር። ሁለቱም ዞር ብሎ ይመለከቷታል። ለማንኛውም ልጅም መሰናበት አለብኝ። ደፍኒን ልሰናበታት እያለ እንባውቀረር እንዳለ እየተራመደ ሊሄድ ሲል አይሆንም፣ አይሆንም፣ እኔ በፍጹም አልፈቅድልህም እያለችም ጥርቅም ማርጋት ይዘዋለች። ምን እያልሽ ነው ያለሽው ቶርካን ይህንን ነገር ማድረግ አችልም። ቶርካን ምን ሆነሻል? ምን ማለት ነው ማድረግ አችልም ማለት? ልጄ እኮ ነች ልጄ ነች ነው ያልከው። ምን አይነት አባት ነህ አንተ? ንገረኝ። ልትሰናበታት አይደለም እንዴ? ከጎኗ ሆነ ማሳደግ ሲገባ ጥላት ልትሄድ አይደለም? ምንም አይነት መብት የለህም። ቶርካን ይበቃሻል። በእውነት አንተ ነህ የሚበቃ ሶመር፣ ይበቃሃል ዳፍኒን ስወልድ አንተ ከጎኔ በፍጹም አልነበርክም። ልጄ በህይወትና በሞት መካከል ሆና እየተሰቃየች ነበር፣ አንተ ግን በፍጹም አልተገኘህም። የት ነበርክ ንገረኝ? ሶመር ንገረኝ፣ የት ነበርክ? እናቴን አጥቻለሁ። እናቴን ባጣሁበት ቀንም አንተ ከጎኔ በፍጹም አልነበርክም። ለቅሶ ላይም እንዲሁም ደግሞ መቃብር ቦታ ላይም እናቴን ስቀብር ከጎኔ አልነበርክም። አንተን በጣም በምፈልግ ጊዜ በፍጹም ከጎን ያልነበርክም። ሶመር እየጮህ ይናገራል። ቱርካን፣ ታስሬ ነበረ ታስሬ ነበረ። ይህን ነገር አታውቂም? ንገረኝ። እስር ቤት ነበርኩ። እንዴት አድርጌ ነው ከአንቺ ጎን መሆኑ? እጄም እግሬም ታስሮ ነበር። በእርግጥ ምን ታደርግ። አንተ ምክንያት አታጣም። ሁሉ ነገር ዜና ላይ እየወጣ ነበር። ስልክ እንኳን አልደወልክልኝም። መደወል አልችልም ነበር። አይገባሽም ወይ? መደወል እኮ አልችልም ነበር። ታውቃለህ? ሆስፒታል ውስጥ ሆኜ ልጄ ትሞትብኛለች እያልኩ ስንት ቀን እንዳለቀስኩ ልጄ በሞትና በህይወት መካከል ነበረች። ምን ያክል ከባድ ጊዜ እንዳሳለፍኩ ታውቃለህ? ዶክተሮቹ እንዳሉት ልጅሽ መትረፏ ታአምር፣ ተአምር ነው የተባልኩት። ምን ያክል ከባድ ነገር እንደሆነ ለአንድ እናት ስለ ልጇ እንደዚህ መነገር ምን ያክል ከባድ እንደሆነ ታውቃለህ? እያለችም ታለቅሳለች። ይህን ሁሉ ጦርነት ግን ይህን ሁሉ መከራ ብቻዬን ነው የተዋጋሁት። አንተ በፍጹም ከጎኔ አልነበርክም። ብቻዬን ነው ያሳለፍኩት። ይህን ሁሉ ከባድ ጊዜ የት ነበርክ አንተ ንገረኝ። ሶመር፣ የት ነበርክ? የዛን ጊዜ ታውቃለህ ምዬ ነበር እኔ ከአንተ ጋር በፍጹም ላለመኖር፣ ምዬ ነበረ ተስየም ነበረ በፍጹም ከአንተ ጋር ላለመሆን። ነገር ግን ተመልሰ ወደ እኔ ስትመጣ ያንን ሁሉ ነገር እረሳሁት፣ ሁሉን ነገር እረሳሁት። ይህን ሁሉ ነገር ያደረግኩት ግን ለልጄ ስል ነው። ልጄ ያለ አባት ማደግ የለባትም ብዬ ነበረ። ይህን ሁሉ ነገር ያደረግኩት የተቀበልኩ ለዛ ነበር። ነገር ግን ምንድን ነው ያደረግከው? ተመልከት። አሁንም ደግሞ ያደረግከውን ነገር ተመልከት። በድጋሚ ግማሽ መንገድ አብረ ከተጓዝኩ በኋላ እኔና ልጅን ጥለህ ልትሄድ ነው፣ እሄዳለሁ እያልቅን ያለው በመጨረሻም ሶመርም ይናገራል። ቱርካን፣ በጣም ከባድ ጭቅጭቅ እየተጨቃጨቅን ያለ ነው። አሁን ይኸውልህ የመጨረሻ ውሳኔ ነው። የመጨረሻ ምርጫህን አሳውቀኝ ሶመር። እኔና ልጅን ጥለህን የምትሄድ ከሆነ በድጋሚ ልጅን በፍጹም እንደማታገኛት ቃል እገባልሃለሁ። መቼም ቢሆን አታገኛትም ልጅህን። ይህ ነው የመጨረሻ ቃልሽ ቱርካን? አሁን እያለችን በምልክት ትነግረዋለች። በመጨረሻም ልቡ እንደተሰበረ ሶመርም በሩን ከፍቶ ወደ ውጭ ይወጣል። ይህን ሁሉ ነገር ወደ ኋላ ተመልሶ ሶመርም አስታውሷል። በሌላ በኩል የተከፋውን ካርቴልን ለማጽናናት ቱርካን እሱ ቤት ጋርም ደርሳለች። በሩ እንዳኳኳችም በሩን ከፍቶ ሲመለከታት ቱርካን ይወል ስልኬን ማትመልስልኝ ከሆነ ከበር ፍለፊት መቆሚ አይቀርም። ይወል ልክ እንደዚህ፣ እባክሽ እኔ ግቢ ግቢ። ወደ ውስጥ ከገቡ በኋላም ቱርካንም ትናገራለች። በእውነት በድጋሚ ይቅርታ ጠይቄሃለሁ ካርቲል፣ አባይ ስለተናገረው ነገር ለምን እንደዚህ አይነት ነገር እንደተናገረ በፍጹም አልገባኝም። ነገር ግን ይህንን ነገር ያደረገው ለእኔ ለልጁ ስለሚያስብ ነው፣ እኔን ለመጠበቅ ብሎ ነው እንደዚህ አይነት ውሳኔ የሚወሰነው አባቴ ደስተኛ አቶኝም ብሎ ስላሰበ ነው ይመስለኛል። አባዬ ዛሬ እጅግ ስሜታዊ ሆኖ ነበረ። ይኸውልሽ ቱርካን የተናገርሽው ነገር በሙሉ ገብቶኛል። ከዚህ በተጨማሪ አንድ ነገር ግልጽ ማድረግ አለብኝ። ቱርካን በአባትሽ ውሳኔ እኔ አልተናደድኩም፣ ነገር ግን እንደዚህ አይነት ውሳኔ ይፈጠራል ብዬ በፍጹም አላሰብኩም ነበረ። ድንገት ያ ነገር ስነገር ግራ ተጋባው፣ ለዛ ነው። አንቺ ደግሞ ለእኔ በጣም ጥሩ ሰውንሽ። አንቺ ብቻ አይደለሽም፣ ልጅሽ ዴፍኒ በጣም ለእኔ ቅርብ ነበረች። በጣም ደስተኛ አድርጋኛለች። አንቺ ከእኔ ጋር ቤተሰብ መሆን መፈልጊ ከሆነ እኔ ቤተሰብ ቤተሰብ እሆንሻለሁ። አንቺን ሊያጠቃሚ ሞክር ሰው ማንኛውም ሰው ቢኖር እኔ ይጋፈጥልሻለሁ። እጅሽን ይዥም ልክ እንደ ሚስቴ መጓዝ ይችላለሁ በየትኛውም ቦታ። ለማንኛውም ግን ሁሉም ነገር በአንቺ ይወሰናል ቱርካን። ይሁል ካርቴል አንተና እኔ በወሰን ውሳኔ ላይ እኔ ምንም አይነት ለውጥ አላደረኩም። አንተ ከጎኔ ነበርክ፣ እጅግ ሰው በምፈልግበት ወቅት ከጎኔ ነበርክ። በጣም አስከፊ ጊዜዎች ላይ ተገኝተህልኛል። በግሬንድ ቆም ያደረግከው አንተ ነህ። ለልጄ ደግሞ ትልቅ ነገር አድርገህላታል። አባት እንደሌላት እንዳትሆን አድርገህልኛል ልጄን። ከዚህ በተጨማሪ እኔ እናንተ እርስ በርሳችን ተማምነናል። አንድ ላይም እየተጓዝን ያለ ነው። መንገዱን ጀምረነዋል። ከዚህ በኋላ መንገዱን አናቋርጠውም። ስለዚህ የውል ካርቴል የጋብቻችንን ሁኔታ ለማመቻቸት ነገ በጠዋት መሄድ ይኖርብናል። ነገር ግን የውል ለአባዬ በፍጹም ማሳወቅ የለብንም። ከተጋባም በኋላ ጉዳዩን ከፈጸምነው በኋላ ከአባዬ ጋር እኔ ቁጭ ብዬ አወራለሁ፣ እነግረዋለሁን፣ ያሳውቀዋለሁ። እርስ በርሳቸውን ፈገግ እየተባባሉ ይስማማሉ። በሌላ በኩል የተጨነቀው ሶመር ከብዙ ቆይታ በኋላ በድጋሚ ወደ ትውልድ ሀገሩ ስልክ ይደውላል። ሄሎ፣ አዎ ይሰማኛል። የአየር ትኬት እፈልጋለሁ። ወደ ኢዝሚር ወደ ትውልድ ሀገር የመመለስ እፈልጋለሁ። አዎ ልክ ነው፣ ልክ ነው። አዎ ከዚሁ ከኢደንበርግ የሁለት ሰው የሁለት ሰው ትኬት ይፈልጋሉ ሶመርና እንዲሁም ደግሞ ኬራዝ በጣም ጥሩ አመሰግናለሁ እያለም በመጨረሻ ለልጁና ለሱ ትኬት ከቆረጠ በኋላ ስልኩንም ይዘጋዋል በነጋታው ጠዋት ቱርካን እንደተለመደው ልጇን ይዛ ከልጇ ጋርም እየተጫወተች መኪናዋን እያሽከረከረች ነው መኪናዋን እያሽከረከረች ከልጇ ጋር እየተጫወተች ባለበት መኪናዋንም ዙር አድርጋ ስትጓዝ ከፊት ለፊቱ አንድ መኪና ግርት ይልባታል ሁለቱም መኪኖች ፍሬናቸውን ይዛሉ ከመጋጨትም ይጠርፋሉ። ፊት ለፊት የተገናኙት ሶመርና እንዲሁም ደግሞ ቱርካን ነበሩ። ልጅ ደፍኔ፣ ልጅ ደፍኔ፣ ደህና ነሽ አይደለ? ደህና ነኝ ማዬ፣ ነገር ግን ፈርቼ ነበረ። በእውነት ምን አይነት ሰው ነው የገጠመኝ? ምን አይነት ሰው እንደዚህ የሚያሽከረክረው ትንሽ እንኳን አትጠነቀቅም? እያለችም በረጅሙ ቱርካንም ትጮኋለች። መኪናው ውስጥ ሆኖ ሶመር እየተመለከተ፣ ዞር ብላ ቱርካን አጤና ስትመለከት ሶመር ነበር። በዚህም የተነሳ ቱርካን በድጋሚ ትደነግጣለች። ሶመርና ቱርካን ከረጅም ዓመት በኋላ መንገድ ላይ የሚገናኛሉ። ሶመርም እየደነገጠ መነጽሩን ማውልቆ ቱርካንን በርቀት ይመለከታታል። በረጅሙ ከተነፈሰ በኋላ ቱርካን በመጨረሻም ሶመር ከመኪናው ይወርዳል። እየተራመደም እሷን እየተመለከተ ይጠጋል። ቱርካን የምትይዝ የምትጨብጠው ታጣለች። የመኪናውን መስታወትም ወደ ላይ ከፍ ታደርጋለች። እሷ ጋርም ቀረብ እንዳለ ይመለከታታል። መስታወቱን ዝቅ እንድታደርግ ያንጓጓል። ቱርካን ደፍኒ ልጇም ሶመርን እየተመለከተች ነው። ሶመርም ደፍኒን እየተመለከተ አይን ለአይን ይታያያሉ። በመጨረሻም ኮስተር ብላ ቱርካን ትናገራለች ልጄ በቃ ምንም ያስፈራ ነገር የለም ልንሄድ ነው ቀበቶችን አስተካክይ ብላ ከተናገረች በኋላ መኪናውንም አስነስታ ሶመርንም ጥላው ትሄዳለች። መኪናውን አሽከርክራ ወደ ትምህርት ቤትም እንደደረሰች ቱርካን አሁንም ቢሆን መረጋጋት እየተሳናት ከመኪናዋም ወርዳ ወደ ቀኝ ወደ ግራ እየተገላመጠች በጣም በፍራቻ ውስጥ ሆና ቱርካን ልጇንም ከመኪና ላይ ታወርዳለች። ዳፍኔም ትጠይቃታለች። እማዬ ማን ነበር እዛ ፊት ለፊት ያጋጠመን ማንም አይደለም ይንልች ማንም አይደለም እማቀው ሰው ነው እንዴ እማዬ እኔ አቀዋለሁ ማን ነው ደግሞ የምታውቂው እሱኗ እዛ ጋር ያጋጠመን ሰው እንደዛ የሚባል ነገር የለም ይንልች አንቺ እንዴ ልታውቂው ትችያለሽ ሌላ ሰው መስሎሽ ነው የሚሆነው ለማንኛውም እኔ እንሂድ እንሂድ አሁን ማርፈድ የለብሽም ትምህርት እንዳይጀምሩብሽ እንሂድ በፍጥነት መሄድ አለብን እያለችም የልጇን እጅ ጥብቅ አድርጋ ይዛ መጓዝም ትጀምራለች። እማዬ እማዬ እጅን ልቀቅኝ ባክሽ ልቀኝ እጅን። ቱርካን እየፈራችና እየተደናገጠች ወደ ቀኝ ወደ ግራ እየተመለከተች ነው። እማዬ አልተከተለንም እኮ የእሱ መኪናም ቢሆን እዚህ ጋር የለም። እጀን ልቀቂ፣ በቃ ልቀቂኝ እጅን። እጀን እያሳመምሽ ነው እማዬ ልቀቂ፣ በጣም እያመመኝ ነው እያለች ምንጭቅ አድርጋ ዳፍኔ ከእናቷ ላይ እጇንም ታስነሳለች። የኔ ውድ ልጅ ዳፍኔ፣ ይኸውልሽ በእውነት በጣም ነው የማዝነው፣ በጣም አዝናለሁ ልጅ እጅሽ ጥብቄ ያዝኩት አልመሰለኝም ነበረ። ምንድን ነው እሱ? ቆይ እማዬ ትፈሪዋለሽ ማለት ነው? ምን እያልሽ ኔ ልጅ ምንድን ነው የምፈረው? ለምን እፈረዋለሁ? በይ እንሂድ፣ እንሂድ ትምህርት እየረፈደ ነው። አስተማሪሽ እየጠበቀችሽ ነው ተባብለው እጅ ለእጅ ተያይዘው መሄድ ይጀምራሉ። ውድና የተከበራቸው የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ሮላችሁ።